ያለፈው ስህተታችሁ ከባድ ሸክም ሆኖባችሁ ልታሸንፉት የማትችሉት መስሎ ተሰምቷችሁ ያውቃል? የምርጫዎቻችሁ ክብደት ማንነታችሁን ለዘላለም የወሰነው ይመስላችኋል? በውርደት ጥላ ስር እንደታሰራችሁ፣ ከጸጸት ማምለጥስ እንደ ዳገት ሆኖባችኋል? በቅዱሳት መጻሕፍት ገጾች ውስጥ ለእነዚህ የጨለማ የጥርጣሬና የብስጭት ጊዜያት ምላሽ የሚሰጥ አንድ አስገራሚ ታሪክ አለ። የቤርሳቤህ ታሪክ። ስሟ ከነውር ጋር የተያያዘ ሕይወቷም በውድቀት የተሞላ አይመሰለም። ነገር ግን ከሚታየው በስተጀርባ ያለው እውነት እጅግ የተለየ ነው። የቤርሳቤህ አስደንጋጭ ጉዞ የእግዚአብሔር ምሕረት ከማንኛውም ሰብዓዊ ድክመትና ጉድለት እጅግ እንደሚበልጥ የሚያሳይ ሕያው ምስክር ነው። ታሪኳ ምንም ያህል ሕይወታችን የተሰባበረ፣ ሁኔታዎቻችን ተስፋ አስቆራጭ ቢመስሉም የእግዚአብሔር ወሰን የሌለው ፍቅርና ቤዛነት ሊያድሰን፣ ሊለውጠንና ከፍ ሊያደርገን እንደሚችል ታላቅ ማስታውሻ ነው። በአንድ ወቅት በውርደት የተሸፈነችው ሴት እንዴት የክብር እናት የኢየሱስ ክርስቶስ የትውልድ ሐረግ አካል ትሆን ቻለች። የእርሷ ታሪክ የኛም ታሪክ ሊሆን ይችላል። ዛሬ በቤርሳቤህ ሕይወት ውስጥ ወደሚገኙት የውጣ ውረድ፣ የኀጢአት፣ የፍርድ፣ ከሁሉም በላይ የይቅርታና የተስፋ ምዕራፎች እንገባለን። የእግዚአብሔር ምሕረት እጅግ ጨለማ የሆኑትን የሕይወት ምዕራፎች ወደ ብርሃንና ታላላቅ ታሪኮች እንደሚለውጥ አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በንጉሥ ዳዊት ግዛት ማዕከል በሆነችው በኢየሩሳሌም ከተማ ፀሐይ ቀስ በቀስ እየጠለቀች ነው። ወቅቱ ነገሥታት ወደ ጦር ግንባር የሚዘምቱበት ወታደሮችም ለሀገራቸው የሚዋደቁበት ወቅት። ነገር ግን ንጉሥ ዳዊት በዚያ ቀን በጦር ሜዳ አልነበረም። በቤተ መንግሥቱ ሰገነት ላይ ከከተማዋ ግርግር በላይ ከፍ ብሎ ይዘዋወራል። አየሩ በውጥረት ተሞልቷል። የጦርነት ድምፅ ባይሰማም የሚስቶችና ቤተሰቦች ልብ በስጋት ይመታል። በዚህች ከተማ ከንጉሥ ቤተ መንግሥት ብዙም ሳይርቅ የቤርሳቤህ ቤት ይገኛል። የስሟ ትርጉም የመሐላ ልጅ የሚል ሲሆን የኤልያብ ልጅ በመልካም ሥነ ምግባሯና በውበቷ የምትታወቅ ሴት ናት። ከሁሉም በላይ ደግሞ ንጉሥ ዳዊትን በታማኝነት በጦር ሜዳ የሚያገለግለው የጀግናው የኬጥያዊው ኦርዮ ሚስት ነበረች። ሕይወቷ በዘመኑ እንደተለመደው በቤቷና በኃላፊነቷ ተገድቧል። በቤተ መንግሥቱ ሰገነት ላይ የሚረማመደው የንጉሡ አይን በእርሷ ላይ ሊያርፍ እንደሚችል ፈጽሞ አላሰበችም። ከስልጣን ማማ አጠገብ መኖር የራሱ የሆነ ስውር አደጋ እንዳለው ማን አሰበ? የቤተ መንግስቱ ግርማ ሞገስና ግዙፍነት ከለላ መስሎ ቢታይም ላልተጠበቁ ኃጢአቶች መነሻ ሊሆን እየተዘጋጀ ነበር። ቀኑ እየመሸ ጥላዎች እየረዘሙ ሲሄዱ ቤርሳቤህ እንደ ባህሏና እንደ ሕጉ ራሷን ለማንጻት ተነሳች። ከወር አበባዋ በኋላ የሚደረግ ለእግዚአብሔር ያላትን ታዛዥነትና ንጽሕናዋን የምታሳይበት የግልና መንፈሳዊ ሥርዓት ነበር። ይህ ድርጊት በግሏ የምታደርገው በራሷ ቤት ግድግዳ ውስጥ የታጠረ ለእርሷ የተለመደና የተቀደሰ ተግባሯ ነው። ማን ያውቅ ነበር፣ በዚያች ቅጽበት ከላይ የንጉሱ አይኖቿ እየተመለከቷት እንደነበር። ንጉስ ዳዊት ከሰገነቱ ላይ ሆኖ አይኖቹን ሲያማትር እይታው በቤርሳቤህ ላይ ያረፈ፣ መጽሐፍ ቅዱስ ሴቲቱም እጅግ መልከ መልካም ነበረች ይላል። በቅጽበት ንጉሱ ተማረከ። ያቺ እይታ የቤርሳቤህን የእጣ ፈንታ መዘውር አዞረች። የንጉሱ ልብ በፍላጎት ተመታ። ንጹሁ የዕለት ተዕለት የማንጻት ሥርዓት በንጉሱ አይን ውስጥ ወደ ሌላ ነገር ተለወጠ። ቤርሳቤህ የኃያሉ ንጉስ እይታ በእሷ ላይ እንዳረፈ አላወቀችም። ተራ በሚመስለው ምሽት የአንዲት ሴት የግል ሥርዓትና የአንድ ንጉስ ቅጽበታዊ እይታ ተጣምሮ የታሪክን መጋረጃ የሚቀይር ነገሮችን የሚገለብጥ ንግሥናን የሚያናውጥ በመጨረሻም ባልተጠበቀ መንገድ የመላው ሰው ዘር የቤዛነት ታሪክ አካል የሚሆን ዘርን ዘራ። የውድቀት ጥላ ገና ያልታየ ማዕበል በኢየሩሳሌም ሰማይ ላይ መሰብሰብ ጀምሮ ነበር። ያቺ ምሽት ለቤርሳቤህ፣ ለዳዊትና ለመላው የእስራኤል መንግሥት የብዙ ነገር መጀመሪያ ነበረች። የንጉሡ አይኖች ከሴቲቱ ላይ አልተነቀሉም። የቤርሳቤህ ውበት በዚያች ምሽት ብርሃን የዳዊትን ልብ አሸነፈው። እንደ ልቤ የተባለው ጦርነቶችን ድል ያደረገው ግዙፉ ጎልያድን የጣለው ሰው በራሱ ምኞት ወደቀ። ፍላጎቱ እንደ እሳት ነደደ። ምክንያታዊነቱና ታማኝነቱ ገደል ገባ። ኃጢአት ልክ እንደ እባብ መርስ በንጉሡ ልብ ውስጥ ስር መስደድ ጀመረ። ዳዊት በሥልጣኑና በሀብቱ ተመክቶ ማንነቷን ለማወቅ ጊዜ አልወሰደበትም። መልእክተኞቹ ልኮ ይህች ሴት ማን ናት ሲል ጠየቀ። መልሱ በፍጥነት መጣ። ይህች የኤልያብ ልጅ የኬጥያዊው የኦሪዮ ሚስት ቤርሳቤህ አይደለችምን ብለው መለሱለት ይህ ማስጠንቀቂያ ሊሆነው ይገባ ነበር የቅርብ ወዳጁ የታማኝ ወታደሩ ሚስት መሆኗን ማወቁ ሊያግደው በተገባ ነገር ግን የፍላጎት እሳት አይኑን አሳወረው የስልጣን ትዕቢት ልቡን አደነደነው በዚያ ዘመን አንዲት ሴት በተለይም የንጉስ ወታደር ሚስት የንጉሱን ትዕዛዝ መቃወም አትችልም የንጉሱ ቃል ህግ ነውና ዳዊትም ይህንን ያውቃልና ስልጣኑን ተጠቅሞ መልእክተኞችን ልኮ ወደ ቤተ መንግስቱ እንድትመጣ አዘዛት። የንጉሱ መልእክተኞች ቤርሳቤህ በር ላይ ሲቆሙ የተሰማት ስሜት ምን ይሆን? ግራ መጋባት፣ ፍርሃት፣ ወይንስ ስጋት? ነገር ግን የንጉሱ ጥሪ እምቢ ማለትን አማራጩ አላደረገም። ወደ ቤተ መንግሥቱ ተወሰደች። ወደ ንጉሱ፣ ወደ እስራኤል ገዥም ቀረበች። በንጉሣዊው ሥርዓት ግርማ ሞገስ የዳዊት የስልጣን ግርማዊነት ውስጥ ቤርሳቤህ ምን ያህል ትንሽነቷና አቅመቢስነቷ አቅመ ቢስነቷ ተሰምቷት ይሆን? ቅዱሳት መጻሕፍት ስለ ውስጣዊ ስሜቷ ወይም ስለ ተቃውሞዋ ዝርዝር መረጃ አይሰጡም። ነገር ግን በባህልና በስልጣን መዋቅር ውስጥ የእርሷ ምርጫ የተገደበ፣ ድምጿም የተዘጋ ነበር። ዳዊት ከእርሷ ጋር ዝሙት ፈጸመ። ሕዝቡን በጽድቅ ሊመራ የተመረጠው ንጉሥ የእግዚአብሔርን ሕግ ጣሰ፣ እምነትን አፈረሰ፣ የአንድ ታማኝ ወታደሩን ክብር ረገጠ። በዚህ የሥልጣንና የምኞት መረብ ውስጥ ቤርሳቤህም ተጠቂ ሆነች። ከዚህ ግንኙነት በኋላ ቤርሳቤህ ወደ ቤቷ ተመለሰች። ነገር ግን ሕይወቷ እንደ ቀድሞ ሊሆን አልቻለም። የንጉሡ ድርጊት ውጤት በውስጧ ማደግ ጀመረ። ብዙም ሳይቆይ እንዳረገዘች አወቀች። ይህ ዜና ዳዊት ጋር ሲደርስ ፍርሃትና ድንጋጤን አስከተለ። ኃጢአቱ ሊገለጥ ነውና፣ በዚህ ጊዜ የቤርሳቤህ ሁኔታ ይበልጥ አሳሳቢ ሆነ። ባሏ በጦር ሜዳ እያለ ያረገዘች ሴት ቅጣቷ ሞት ሊሆን ይችላል። የእርሷም የንጉሡን እጣ ፈንታ በአደገኛ ሁኔታ ውስጥ ገባ። የዳዊት ኃጢአት የውጣ ውረድ ማዕበልን አስነሳ። ይህም የቤርሳቤህን ሕይወት ለዘላለም የሚለውጥ ሆነ። በዚህ ታላቅ ጭንቀት መሃል ውጤቱን ለመጋፈጥ ተገደደች። የቤርሳቤህ የእርግዝና ዜና እንደ መብረቅ ንጉሥ ዳዊትን መታው። ድብቅ የነበረው ኃጢአቱ ሊጋለጥ የፈራው ሊደርስ ነው። በቅጽበት የንጉሡ ሰላም ተናጋ። ፍርሃትና ጭንቀት እንደ ጥላ ተከተሉት። ውርደት፣ መለኮታዊ ፍርድ፣ ይህ ሁሉ በአእምሮ ውስጥ እንደ ደመና ተንጠለጠለ። ቅጽበታዊ ደስታው የሕይወት ዘመን ጸጸትና አደጋ አመጣበት። ዳዊት ወዲያውኑ የሽፋን ዕቅድ አወጣ። የችግሩ ምንጭ የሆነውን ሰው የቤርሳቤህን ባል ኦሪዮንን ከጦር ግንባር መጥራት፣ ስጦታዎችን መስጠት፣ ወደ ቤቱ እንዲሄድ፣ ከሚስቱ ጋር እንዲሆን ማበረታታት። እንዲህ ከሆነ የሚወለደው ልጅ የኦሪዮን መስሎ ይታያል። ነውሩም ይደበቃል። ንጉሡ በስልጣኑና በብልጠቱ በመተማመን የኀጢአቱን ምልክቶች ለማጥፋት ተነሳ። ኦርዮን ለንጉሡ ጥሪ ታዛዥ ሆኖ ከጦር ሜዳ መጣ። ነገር ግን የኦርዮን ልብ በታማኝነት ተሞልቷል። የጦር ጓዶቹና ታቦተ ጽዮን በሜዳ ላይ ሳሉ እርሱ በቤቱ ምቾት ውስጥ ሊያድር አልፈቀደም። ንጉሡ ወደ ቤቱ እንዲሄድ ቢገፋፋውም ኦርዮን በቤተ መንግሥቱ በር ላይ ከንጉሡ አገልጋዮች ጋር አደረ። ይህ ያልተጠበቀ የታማኝነት እና የኃላፊነት ስሜት የዳዊትን የመጀመሪያ የሽፋን ዕቅድ አከሸፈው። የኦርዮን ጽድቅ የንጉሡን ኀጢአት ይበልጥ አጋለጠው። የዳዊት ተስፋ መቁረጥ ጨመረ። ጊዜው እያለቀበት ነው፣ ሌላ ዘዴ መሞከር አለበት። ኦርዮንን ወደ ቤተ መንግሥቱ ጠርቶ አብሮት እንዲበላና እንዲጠጣ አደረገው፣ አሰከረውም። ምናልባት ስካር ልቡን አስቶት ወደ ሚስቱ ወደ ቤርሳቤህ ልከዋል ብሎ አስቧልና ነገር ግን ኦርዮን በስካር መንፈስም ቢሆን የውስጡ ታማኝነት አልተለወጠም። ወደ ቤቱ መሄድን አልፈቀደም፣ በንጉሡ አገልጋዮች መካከል አደረ። ዳዊት አሁን አማራጭ ያጣ ይመስላል። ኃጢአቱን ለመደበቅ ያለው ፍላጎት ወደ የከፋ የክህደት ደረጃ ገፋው። ተስፋ የቆረጠው ንጉሥ የመጨረሻውን እጅግ ጨካኝ የሆነውን እርምጃ ወሰደ። ብዕሩን አንስቶ በንጉሣዊ ማህተሙ የታተመ ደብዳቤ ጻፈ። ደብዳቤው ለሰራዊቱ አዛዥ ለኢዮአብ የተላከ ነበር። ኦርዮንን እጅግ ከባድ በሆነው የጦርነት ግንባር ላይ አስቀምጠው፣ ከዚያም ድጋፍህን አንስተህ ለጠላት አሳልፈ ስጠው፣ ሞቱንም አረጋግጥ የሚል ነበር። የክህደቱ ጥልቀት እዚህ ጋር ይገለጣል። ዳዊት ይህንን የሞት ፍርድ ደብዳቤ ሊገድለው ላሰበው ሰው ለኦርዮን ለራሱ ሰጠው። ኦርዮን የራሱን የሞት ማዘዣ እንደያዘ ሳያውቅ በታማኝነት ደብዳቤውን ለኢዮአብ አደረሰ። ኢዮአብ የንጉሡን ትእዛዝ ያለማቅማማት ፈጸመ። ኬጥያዊው ኦርዮን፣ ታማኝ ወታደር፣ ክቡሩ ባል በጦር ሜዳ ላይ ብቻውን ተተወ፣ በጠላት እጅም ወደቀ። የኦርዮን ሞት ዜና ኢየሩሳሌም ደረሰ። ቤርሳቤህ ለባሏ ለቀሰች፣ በንጉሡ ክህደት ለተገደለው ሰው አዘነች። ሐዘኗ በደበቀችው እርግዝና እውነትና ባሏ በሞተበት አስከፊ ሁኔታ ውስጥ ተባብሷል። አሁን መበለት ሆናለች። በዳዊት ኃጢአት ውጤት ውስጥም ይበልጥ ጠልቃ ገብታለች። የክህደት መረብ ተጠልፏል። የንጹሕ ደም ፈሷል። የእግዚአብሔር ዓይኖች ሁሉንም እያዩ ነበር። የኦሪዮን ሞት የዳዊትን ችግር ለጊዜው ፈታ። የአዘኑ ጊዜ ካለፈ በኋላ ንጉሡ ቤርሳቤህን ወደ ቤተ መንግሥቱ አስመጥቶ አገባት። ለጊዜው ሚስጥሮ የተጠበቀ ንጉሳዊው ክብርም ያልተነካ መሰለ። የንጉሡ ቤተ መንግሥት ግድግዳዎች እውነቱን ደብቀውታል። ነገር ግን ከላይ የሚመለከት የልብን ስውር ሐሳብ የሚያውቅ አንድ አካል ነበረ፤ እግዚአብሔር። ዳዊት ሰውን ሊያታልል ይችል ይሆናል፤ እግዚአብሔርን ግን አይችልም። መጽሐፍ ቅዱስ ዳዊት የሚያደረገው ነገር በእግዚአብሔር ዘንድ ክፉ ነበር ይላል። እግዚአብሔር ዝም አላለም። የንጉሱን ኃጢያት፣ ደም መፍሰስ አይቷል። ስለዚህ የራሱን መልእክተኛ ነብዩ ናታንን ወደ ዳዊት ላከ። ናታን በንጉሱ ፊት በቀረበ ጊዜ ልብን በሚነካ ጥበብ አንድ ታሪክ ተረከ። በዚህ ከተማ አንድ ባለጸጋ አንድም ድሃ ሰዎች አሉ፣ አለ ናታን። ባለጸጋው እጅግ ብዙ በጎችና ላሞች ነበሩት። ድሃው ግን ከገዛትና ካሳደጋት ከአንዲት ታናሽ እንስት በግ በቀር ምንም አልነበረውም። ከእርሱም ጋር ከልጆቹም ጋር ትኖር ነበር። ከእንጀራውም ትበላለች፣ ከጽዋውም ትጠጣለች፣ በብብቱም ትተኛለች፣ እንደ ልጅም ነበረች። በዚህ ጊዜ የንጉሡ ልብ ምናልባትም በርኅራሄ ተነካ። ናታን ቀጠለ። ወደ ባለጸጋውም ሰው አንድ ቀን እንግዳ መጣ። እርሱም ለመጣበት እንግዳ ያዘጋጅለት ዘንድ ከራሱ በጎችና ላሞች መውሰድን ሰሰተ፣ ነገር ግን የድሃውን ሰው በግ ወስዶ ለመጣበት ሰው አዘጋጀ። በዚህ ጊዜ ዳዊት ቁጣ ነደደ። ይህን አይነቱን የፍትህ መጓደልና ግፍ ሊታገሰው አልቻለም። ሕያው እግዚአብሔርን፣ ይህን ያደረገው ሰው የሙት ልጅ ነው ሲል በቁጣ ጮኸ። ይህንን ነገር ስላደረገ ምሕረትም ምህረትም ስለሌለው ስለ በጊቱ አራት ጥፍ አድርጎ ይመልሳል አለ። በዚያች ቅጽበት ንጉሡ በራሱ ላይ ፈረደ። ናታን አይኖቹን ወደ ዳዊት አቅንቶ በድፍረትና በመለኮታዊ ሥልጣን ያ ሰው አንተ ነህ አለው። ቃላቱ እንደ ጦር በንጉሡ ልብ ውስጥ ተቸነከሩ። ሚስጥሩ ተጋለጠ፣ ኃጢአቱ በግልጽ ታየ። ነቢዩ ናታን ዳዊት በድብቅ ያደረገውን እግዚአብሔር በእስራኤል ሁሉ ፊት በብርሃን እንደሚያጋልጠው፣ ሰይፍ ከቤቱ እንደማይርቅ፣ ከቤርሳቤህ የተወለደውም ልጅ እንደሚሞት የእግዚአብሔርን ፍርድ አወጀ። የንጉሡ ኩራት ተሰበረ። እግዚአብሔርን በድያለው ሲልም ተናዘዘ። ናታንም የእግዚአብሔርን ምሕረት አሳወቀው። ዳዊት ባይሞትም፣ የኃጢአቱ ውጤት ግን አይቀሬ ነበር። የእግዚአብሔር ቃል ተፈጸመ። ከቤርሳቤ የተወለደው ሕፃን በጠና ታመመ። ዳዊት በሐዘን ተዋጠ። ስለ ልጁ ሲል ጾመ፣ አለቀሰ፣ መሬት ላይ ተኛ። አገልጋዮቹ ሊያጽናኑት ሞከሩ፣ እርሱ ግን እምቢ አለ ለሰባት ቀናት ንጉሱ በቤተ መንግሥቱ ውስጥ ልጁ እንዲድን ወደ እግዚአብሔር ለመነ። ነገር ግን በሰባተኛው ቀን ሕፃኑ ሞተ። የአገልጋዮቹ ፍርሃት ጨመረ። ንጉሱ ሕፃኑ በሕይወት እያለ ይህንን ያህል ካዘነ ከሞተ በኋላ ምን ያደርግ ይሆን ብለው ተጨነቁ። ዳዊት ግን የአገልጋዮቹን ሹክሹክታ ሰምቶ ልጁ እንደሞተ አወቀ። ከዚህ በኋላ ያደረገው ነገር አስገራሚ ነበር። ዳዊት ከመሬት ተነሳ፣ ታጠበ፣ ልብሱን ለወጠ፣ ወደ እግዚአብሔር ቤት ገብቶ ሰገደ። ከዛም ወደ ቤቱ ተመልሶ ምግብ እንዲቀርብለት አዘዘ። አገልጋዮቹ ግራ ተጋቡ። ይህ የምታደርገው ነገር ምንድነው? ብለው ጠየቁት። ህፃኑ በህይወት ሳለ ጾመህ አለቀስክ፣ ህፃኑ ከሞተ በኋላ ግን ተነስተ እንጀራ በላህ። ዳዊትም መለሰ፣ ህፃኑ በህይወት ሳለ እግዚአብሔር ምናልባትም ቢምርልኝና ህፃኑ ቢተርፍ ብዬ ጾምኩ፣ አለቀስኩ። አሁን ግን ሞቷል፣ ስለ ምን ጾማለሁ እርሱን መመለስ እችላለሁን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም። ይህ የፍርድ መገለጥ ለዳዊትና ለቤርሳቤ የሕይወት ጉዞ ወሳኝ ምዕራፍ ሆኖ አልፏል። ኀጢአት ውጤት እንዳለው፣ የእግዚአብሔር ፍርድ እውነት መሆኑን፣ ነገር ግን ንስሐና መታዘዝ በምሕረቱ ውስጥ ቦታ እንዳላቸው አስተማራቸው። ኪሳራው ጥልቅ፣ ሕመሙም ከባድ ነው። ነገር ግን በዚህ ጨለማ ውስጥ ያልታየ የብርሃን ጭላንጭል መታየት ጀምሮ ነበር። የህፃኑ ሞት ያስከተለው ሀዘን በዳዊትና በቤርሳቤህ ላይ ጥላውን አጠላ። የኀጢአት ውጤት መራራ ነው፣ ኪሳራውም ልብን የሚሰብር፣ ነገር ግን ታሪካቸው በሀዘን አልተቋጨም። የእግዚአብሔር ምሕረት እንደ ንጋት ብርሃን በጨለማ ውስጥ ቀስ በቀስ መውጣት ጀመረ። መጽሐፍ ቅዱስ ዳዊትም ሚስቱ ቤርሳቤህን አጽናናት፣ ወደ እርሷም ገብቶ ከእርሷ ጋር ተኛ ይለናል። ይህ የመጽናናትና የአንድነት ጊዜ በመካከላቸው ያለውን ግንኙነት እንደገና ለመገንባት የመጀመሪያው እርምጃ ሆነ። ከዚህ በኋላ እግዚአብሔር ምሕረቱን አሳየ። ቤርሳቤህ እንደገና አረገዘች፣ በዚህ ጊዜ ወንድ ልጅ ወለደች። ይህ ልጅ የተለመደ ልጅ አልነበረም። ስሙን ሰሎሞን ብለው ጠሩት፣ ትርጉሙም የሰላም ሰው ማለት ነው። ይህ ስም ከውጣ ውረድ በኋላ የመጣውን መረጋጋትና የእግዚአብሔርን ሰላም የሚያመለክት ነበር። በኃጢአትና በነውር ከተወለደው የመጀመሪያው ልጅ በተለየ እግዚአብሔር ሰለሞንን ወደደው። ይህ ፍቅር በጣም ጥልቅ ከመሆኑ የተነሳ እግዚአብሔር ነቢዩ ናታንን በድጋሚ ላከ። በዚህ ጊዜ ግን ለፍርድ ሳይሆን ለበረከት ነበር። ናታን ለሕፃኑ ሰለሞን ሌላ ስም ሰጠው። ይዲዲያ፣ ትርጉሙ በእግዚአብሔር የተወደደ ማለት ነው። ይህንን መለኮታዊ ማረጋገጫና ፍቅር ስትሰማ ቤርሳቤህ ምን ያህል በደስታና በተስፋ ተሞልታ አይሆን? ያቺ በአንድ ወቅት በውርደት የተዋጠች ሴት አሁን የሰሎሞን እናት ሆነች። ይህ የእግዚአብሔር ምሕረት ምን ያህል ጥልቅና አስገራሚ እንደሆነ የሚያሳይ ነው። እግዚአብሔር ያለፈውን ስህተት አልረሳም፣ ነገር ግን ይቅር አለ። ከፍርስራሹም አዲስና የተሻለ ነገርን ለመገንባት ፈቃደኛ ሆነ። ሰሎሞን እያደገ ሲሄድ የቤርሳቤህ ሚናም ተለወጠ። ከአሁን በኋላ በሐዘንና በነውር የተጎዳች ሴት አይደለችም። የንጉሱ ልጅ እናት፣ የወደፊቱ ንጉሥ እናትም ናት። በቤተ መንግሥቱ ውስጥ ያላት ቦታም መከበር ጀመረ። ይህ አዲስ ጅማሬ የቤርሳቤህ ታሪክ እንዴት ከጨለማ ወደ ብርሃን እንደተሸጋገረ ያሳያል። የእርሷ ታሪክ የውድቀትና የሐዘን ብቻ አይደለም። የምሕረት፣ የአዲስ ጅማሮና የማያልቀው የእግዚአብሔር በረከት ማሳያም ነው። እግዚአብሔር እንዴት የተሰበሩ ነፍሳትን እንደሚጠግን፣ ከውርደት ውስጥ ክብርን እንደሚያወጣ፣ ከውድቀትም ብሩህ ተስፋን እንደሚፈጥር ግልጽ ምሳሌ ነው የቤርሳቤህ ሕይወት ከነውርና ከኪሳር አመድ ውስጥ እንደገና ተወለደ። በፈተና የጠነከረው እምነቷና እግዚአብሔር በሕይወቷ ላይ ያለው የማይናወጥ እቅድ ወደፊት ለሚመጣው ታላቅ ነገር መሰረት ጥሎ አለፈ። የሰሎሞን ንግስናና እንደ ንጉስ እናት መከበር የተስፋ ንጋት ወጣ። ታላቅ ታሪክም ገና እየተጻፈ ነበር። የሰሎሞን ወደ ስልጣን መምጣት ለቤርሳቤ ክብርና ተጽዕኖ አዲስ ዘመንን አበሰረ። ከዚህ በኋላ የንጉስ ሚስት ብቻ አልነበረችም ንግሥቲቱ እናትም እንጂ። በጥንቷ እስራኤል ይህ የማዕረግ ከፍተኛ ክብርና ሥልጣንን ያመለክታል። ንግሥቲቱ እናት በንጉሡ ላይ ከፍተኛ ተጽዕኖ ታሳድራለች፣ በቤተ መንግሥቱ ጉዳዮች ላይ ወሳኝ ድምፅ አላት፣ የሕዝብንም አክብሮትና ሞገስ ተችሯታል። ያችህ በአንድ ወቅት በነውር ጥላ ሥር የነበረችው ሴት አሁን በንግሥናው ማማ ላይ ይቆማለች። ይህ አስደናቂ ለውጥ የእግዚአብሔር ይቅር ባይነት ግልጽ መገለጫ ነው። እግዚአብሔር ኃጢአቷን ይቅር ብሎ ብቻ አልቀረም ነገር ግን ከፍ ከፍም አደረጋት። በታላቅ ዕቅዱ ውስጥ ወሳኝ ቦታን ሰጣት። አንደኛ ነገሥት ምዕራፍ ሁለት ላይ የዚህን ክብር አስደናቂ ምስል እናያለን። ሰሎሞን ሐያሉ ንጉሥ እናቱ ቤርሳቤህ ወደ እርሱ በመጣሽ ጊዜ ተነስቶ ተቀበላት፣ ሰገደላትም። በዙፋኑም ተቀመጠ፣ ለንጉሡም እናት ወንበር አስቀመጠላት፣ በቀኙም ተቀመጠች። ይህ ለንጉሥ እናት የሚሰጥ ከፍተኛው የክብር ደረጃ ነው። በዚህ ባህል በቀኝ መቀመጥ የስልጣንንና የሞገስ ምልክት ነበር። ቤርሳቤህ ይህንን አዲሱን ቦታዋን በጥበብና በማስተዋል ተጠቀመችበት። የልጇ የሰሎሞን አማካሪና የቅርብ ታማኝ ሆነች። ያለፈው ሕይወቷ ያስተማራትን ጥበብ፣ የገጠማት ፈተና የሰጣት ብርታትን ተጠቅማ ልጇን በመንግስቱና አስቸጋሪ ጉዳዮች ላይ ተመራው ጀመር። በፍትህ በርህራሄና በእግዚአብሔር ትእዛዝ እንዲመራ ታበረታታዋለች። የእርሷ ተጽዕኖ የሰሎሞንን ዝነኛ ጥበብና ስኬታማ ዘመነ መንግሥት በመቅረጽ ረገድ ቀላል የማይባል ሚና ተጫውቷል። ከዚህም በላይ የቤርሳቤህ ታሪክ ከሰሎሞን ንግሥና አልፎ ይዘልቃል። ስሟ በአዲስ ኪዳን ውስጥ በጌታችንና በመድኃኒታችን በኢየሱስ ክርስቶስ የትውልድ ሐረግ ውስጥም ተካትቷል። ማቴዎስ በወንጌሉ መጀመሪያ ላይ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ሲል ይዘረዝራል። ይህ እጅግ አስደናቂ ነው። ከብዙዎቹ የእስራኤል ንጹሐን እናቶች መካከል በኃጢአት ታሪክ ውስጥ የተጠቀለለው የቤርሳቤህ ስም የመሲሑ የትውልድ መስመር አካል ሆኖ ተመዝግቧል። ይህም የሚያሳየን እግዚአብሔር ጉድለቶቻችንንና ስህተቶቻችንን አልፎ ሊለውጠንና ለታላቅ ዓላማው ሊጠቀምበን እንደሚችል ነው። የቤርሳቤህ ታሪክ በውርደት የጀመረ ቢሆንም በክብርና በታላቅ ምሕረት ተጠናቀቀ። በአንድ ወቅት የተናቀችው ሴት የመሲሑ ቅድመ አያት ሆነች። ይህ ታሪክ ለኛም ትልቅ ትምህርት ይሰጠናል። ባለፈው ሕይወታችን የሰራናቸው ስህተቶች፣ የገጠሙን ውድቀቶች የወደፊት እጣ ፈንታችንን አይወስኑም። በእግዚአብሔር ስንታመን፣ ንስሐ ስንገባና ይቅርታውን ስንጠይቅ እርሱ አዲስ ጅማሬን ሊሰጠን፣ ሊጠግነን፣ ታሪካችንንም ከውርደት ወደ ክብር ይለውጠዋል። ልክ እንደ ቤርሳቤህ እኛም በእርሱ ታላቅ ዕቅድ ውስጥ የራሳችንን ቦታ ልናገኝ፣ ለክብሩም ምስክሮች ልንሆን እንታጫለን በውጣ ውረድ በሐዘንና በክብር የተሞላው የቤርሳቤህ ታሪክ ከዘመናት በፊት በኢየሩሳሌም ከተፈጸመ ጥንታዊ ክስተት እጅግ የላቀ ነው። ከውርደት ጥላ ተነስታ የንግሥት እናትነት ክብርን የተጎናጸፈችው የቤርሳቤህ ጉዞ የእግዚአብሔር እንዴት የተሰባበሩ ቁርጥራጮችን እንደሚሰበስብ፣ እንዴት ከውድቀት ድልን እንደሚያመጣ፣ እንዴት በሐዘን ውስጥ ተስፋን እንደሚተክል ያሳየናል። ታሪኳ የሚያስተምረን ያለፈው ሕይወታችን ምንም ያህል በስህተትና በጸጸት የተሞላ ቢሆን የእግዚአብሔር ምህረትን ሊያግደው እንደማይችል ነው። ምናልባት እናንተም እንደ ቤርሳቤ በሕይወታችሁ ውስጥ በውርደትና በስህተት ጥላ ስር እንዳላችሁ ተሰምቷችሁ ይሆናል። የድሮ ቁስሎቻችሁ፣ የወሰናችኋቸው የተሳሳቱ ውሳኔዎች ዛሬም እንደ ከባድ ሸክም ተጭነዋችሁ ይሆናል። የእግዚአብሔር እጆች ከወደቃችሁበት ሊያነሷችሁ፣ ከኃጢአት ሊያጥቧችሁ፣ ሊያከብሯችሁና ሊሸልሟችሁ ተዘርግተዋል። ልክ ቤርሳቤ ከኦርዮን ሚስትነት ወደ ንጉሥ እናትነት እንደተለወጠችው፣ ስሟ ከነውር ታሪክ ወደ መሲሁ የትውልድ ሐረግ እንደተተካ፣ እግዚአብሔር የእናንተንም ታሪክ ሊለውጥ መመለሳችሁን እየጠበቀ ነው። ዳዊት በናታን ፊት በድያለሁ እንዳለ፣ እኛም በቅን ልብ ወደ እግዚአብሔር ስንመለስ፣ ስህተቶቻችንን ስንናዘዝ፣ እርሱ ይቅር ለማለትና ለማንጻት የታመነ ነው። በይቅርታው አዲስ ጅማሬን፣ አዲስ ተስፋን፣ አዲስ ጥንካሬን ይሰጠናል። እምነት ድልድይ ነው። ቤርሳቤህ በሐዘን ውስጥም ብትሆን በእግዚአብሔር ላይ ያላት እምነት ወደፊት እንድትራመድ አድርጓታል። እኛም ሁኔታዎቻችን ምን ያህል ተስፋ አስቆራጭ ቢመስሉም በእግዚአብሔር ላይ ስንደገፍ እርሱ መንገዱን ያሳየናል። በለቅሶ ፋንታ ደስታን፣ በሐዘንም ፈንታ የምስጋና መጎናጸፊያን ይሰጠናል። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።